ብሎ እንደተናገረው እንዲህ ስበን በመስቀል ላይ የተሰቀለ አንደኛ። ሁለተኛ በመስቀል ላይ የተሰቀለበት ምክንያት መርገምን እንዲሽር ነው። እንዲህ ተብሎ ተጽፋን ይላል ቅዱስ ጳውሎስ ሲናገር ገላትያ ምዕራፍ ሶስት ቁጥር 13 ላይ በእንጨት የተሰቀለ የተረገመ ነው ተብሎ ተጽፋን ይላል። ክርስቶስ ይላል እኛን ከእርግማን ይዋጀን ዘንድ ይላል ስለ ሁላችን እርግማን ሆነ ይላል። ስለ ሁላችን ምን ሆነ? እርግማን ሆነ። ይከብዳል ቃሉ ለመጥራት አይደል ስለሁላችን እርግማን ሆነ። ማለትም ማለት እንደሆነ ተቀላችሁ። ያን ጊዜ ክርስቶስ መስቀል ላይ በተሰቀለበት ሰዓት አዳም ብላችሁ ብጠሩ አቤት የሚላችሁ ክርስቶስ ነው። ምክንያቱም በአዳም ቦታ የተሰቀለው ክርስቶስ ነው። የእኛን ግማ፣ የእኛን ጦስ፣ የእኛን በደል፣ የእኛን ነውር፣ የእኛን መጥቆር፣ የእኛን መጎሳቆል፣ የእኛን መከራ፣ የእኛን ስቃይ፣ የእኛን ባርነት ተሸክሞታል መስቀል ላይ። ስለዚህ መስቀል ላይ ያን የሁላችን መልክ አርፎበታል። አንተ ብታየው ትጠላዋለህ ነቢዩ ኢሳይያስ እንዲህ ይላል እንወደው ዘንድ ደም ግባት የለውም ይላል እንዴት ልትወደው ትችላለህ በቀራኔው በኩል ያኔ ብታል መስቀል ላይ የራስህን አጢአት ተሸክሞ ታይዋለን የእኛን የዝሙት አጢአት የእኛን የሌብነት አጢአት የእኛን የመከፋፈል አጢአት የእኛን የብሔር አጢአት የእኛን በቋንቋ መለያየት የእኛን የትዕቢት ኃጢአት የእኛን የንቀት ኃጢአት የእኛን ከፍ ዝቅ የማድረግ ኃጢአት የእኛን የስግብግብነት ኃጢአት መስቀል ላይ ተሸክሞት ታየዋለህ ከዚህስ የራስህ ኃጢአት መልክ ይታይህና ክርስቶስም ትጠላዋለህ እንዲህ ትለዋለህ አንተ ሌባ ትለዋለህ ለምን እንደሆነ ታውቃለህ ያንተን ሌብነት መስቀል ላይ ተሸክሞታል ያን የምታይህ የራስህ ኃጢአት መልክ ነው ያን የሚታየ የእኛ የራሳችን የበደላችን መልክ ነው አት ቁረታ እንዴት ትወደዋለህ የሌባ መልክ ይዞ እንዴት ትወደዋለህ የአመን የአመንዝራ መልክ ይዞ እንዴት ልትወደው ትችላለህ ምክንያቱም መልኩ በእኛ ኃጢአት ተቁረዋል ነጭ የነበረው ሆ ከራዲዮን የሚባለው ሆ የእኛን ኃጢአት የኛን በደል ተሸክሞ መልኩን አጥቷል ይህ የእኛን ኃጢአት መልክ ነው የሚታየው መስቀል ላይ ስለዚህ ስታየው ልትወደ አትችልም እንደተናቀ ቆጠር ነው ይላል ነቢዩ ኢሳያስ ለምን የእኛን የመናቅ ኃጢአት ተሸክሞታል መርገማችን እንሽል ስለኛ ስለ እኛ መርግማን ይሆን ዘንድ ክርስቶስ መስቀል ላይ ተሰቀለ ሁለተኛ ሶስተኛ ለምን መስቀል ላይ ተሰቀለ አለምን እንዲሰራ እየጨረስኩ ነው ዓለምን የሚሰራበት ስፍራ መስቀል ነው። ዓለምን የሚሰራበት ስፍራ ዕለተ ዓር ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ያለው ሰዓት ነው። ያ ሰዓት ማለት አዳ ዕጸ በለስን የበላው አር ከቀኑ ስድስት ሰዓት ነው። የበለሱን ፍሬ ወደ አፉ ያስገባው ቀን ስድስት ሰዓት ነው። የክርስቶስ አካል ከዕጸ መስቀሉ ጋር የተገናኘው አር ቀን ስድስት ሰዓት ላይ ነው። ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ፀሐይ ጠፍቶ ነበር። ዓለም በሙሉ ጨልሞ ነበር። እንዲያውም ቅዱስ ሉቃስ የሚገልጠው የሉቃስ ወንጌል ምዕራፍ 23 ቁጥር 44 ጀምሮ ወቀትሮ ይላል ጊዜ ስሱ ሰዓት ሞተ ሰዓት ይላል ቀትር ሲሆን ስድስት ሰዓት ላይ ፀሐይ ሞተ ይላል። ቀትር ላይ ጋኔን የሚወጣበት እባብ የሚታይበት ጋኔነ ቀትር ተብሎ የሚጠራው ይሄ ክፉ የሚባለው ጋኔን የሚታይበት እባብ የሚውለበለብበት መርዙን የሚረጭበት እባብ እንዲቀጥ ብሎ የሚነደፍ የሚጠብቅበት ሰዓት ነው ቀትር ክርስቶስ የተሰቀለበት ሰዓት ስድስት ሰዓት፣ ፀሐይ ምዕዛሯ ሙሉ የሚሆንበት ስቁረታተ ብርሃን ተብለው የሚጠሩት የብርሃን ቀዳዳዎች የሚባሉት ወንፊቶች የሚባሉት ሙሉ ለሙሉ አምስት መቶ ዘጠና አምስቱም በሙሉ ክፍት የሚሆኑበት ሰዓት ነው፣ ስድስት ሰዓት። ያኔ ነው ፀሐይ የሞተው ፀሐይ የጨለመ፣ ወፀልመ ይላል ቅዱስ ሉቃስ ሲናገር፣ ሁሉ ዓለም ዓለም በሙሉ ጨለማ ሆነ ይላል። ለምን? ዓለም እንደገና እየተሰራ ነበር፣ ተረግሞ ነበር። ዓለም በአደ ምክንያት ሁሉ እጽዋትም ተረግመው ነበር፣ እንስሳትም ተረግመው ነበር፣ ነፋስ ተረግሞ ነበር፣ ውሃ ተረግሞ ነበር፣ መሬት ተረግማ ነበር፣ እሳት ተረግሞ ነበር። አራቱ ባህሪያት ተረግመው ነበር። ሰው የሚጠቀምባቸው ነገሮች በሙሉ ተረግመው ነበር። ክርስቶስ ከስድስት ሰዓት እስከ ዘጠኝ ሰዓት ምን እየሰራ ነበር? አለምን እንደገና እያደሰው ነበር፣ እንደገና እየሰራው ነበር። ክብርና ምስጋና ለስም አጠራሩ፣ አመስግኑት እግዚአብሔር። ይሄ ብቻም አይደለም የመጨረሻው እኛ የምንወለድበት ሰዓት ነው። ይህ አዲስ ተፈጥሮ ተብሎ የሚጠራው የሚጠናቀቀው በዚያ ሰዓት ነው። ክርስቶስ መስቀል ላይ በሚተኛበት ሰዓት ነው ሔዋን የምትወጣ ዳግሚት ሔዋን የምትወጣ ዳግሚት ሔዋን ቤተክርስቲያን የምትወጣ እኛ ከጎኑ የምንወለደው። ልክ ነፍሱ ከስጋው ሲለይ ይመጣና ለንጊኖስ ጎኑ ይወጋዋል። ከጎኑ ደምና ውሃ ይወጣል። ከዚያ ጉድጓድ ከውሃው እንወለዳለን ከቁስሉ የቁስል ልጅ ነህ ከቁስል ነው የተወለድከው። እንዲህ እንዳለ ነቢዩ ኢሳይያስ ወበቁስል ለዚህ አሁ ሀይወነ ንህለ። በእርሱ ቁስል እኛ ተፈወስን። አይደለም ኖርን ነው ተፈወስን የሚለው ጊዜያዊ መፈወስን ያሳያል። ግዙ የሚለው ሀይሆነ ማለት በህይወት ኖርን ዳንን ማለትም አይደለም። ሀይሆነ ነው የሚለው ሀይው ሀይወት በህይወት መኖር ነው ህይወት ማግኘት ነው በእርሱ ቁስል ምን አገኘን? ህይወት አገኘን። ከምኑ ተወለደ? ከጉድጓዱ ተወለደ፣ ከጎኑ ተወለደ። ትዚላችኋን ይሄ ቁስል፣ ትዚላችኋን ይሄ መከራ፣ ትዚላችኋን ይሄ ጉድጓድ፣ ትዚላችኋን የተወለደባችሁ የተወለዳችሁበት ስፍራ። ኃጢአት እንዳንሰራ ሄት እዚህ በለን፣ እንዳልክድ ሄት እዚህ በለን፣ ከአለም እንዳንተባበር ከሩክሰት እንዳንተባበር ሄት እዚህ በለን። ከቤተክርስቲያን እቅፍ እንዳንወጣ፣ ከአባቶቻችን እቅፍ እንዳንወጣ፣ ከጌታ ፍቅር እንዳንወጣ ሄት እዚህ በለን። ይሄን የተወለደ መሰቀል ነበረበት። አንደኛ ሰዓት ውስጥ መግባት አለበት፣ ቃል ሥጋ መሆን አለበት። ሁለተኛ መቀጥቀጥ አለበት፣ መከራ መቀበል አለበት። ሶስተኛ፣ መሰቀል አለበት። እነዚህ ነገሮች እንዲፈጸሙ ክርስቶስ መስቀል ላይ መሆን አለበት። የመጨረሻው መታየት አለበት፣ መታየት አለበት። አሁን ነሐሱ እባብ መርዝ የለውም፣ መርዝ አልነበረውም። አይናደፍም፣ መናደፍም አይችልም ምክንያቱም እባብ አይደለም። አይንቀሳቀስም። እንደ ባቡ ሲጥብሎ አይጮኸም። እየጨረስኩ ነው፣ አይዟቸው እንደባቡ ሲጥብሉ አይጮሁም። እንደ ባቡ አይንቀሳቀስም። ነገር ግን በነሐሱ ነሐሱ ተቀጥቅጦ በእባቡ አምሳል ከተሰቀለ በኋላ ሰዎች ሲያዩት መርዙ ከሰውነታቸው ወጥቶ የነሐሱ ባብ ላይ አርፏል። አሁን መርዝ አለሁ። አይናደፍም፣ ግን መርዝ አለ። መርዙ የራሱ አደለም፣ ግን መርዝ አለ። መርዝ ተሸክሟል። የማንን መርዝ? የህዝቡን መርዝ ተሸክሟል። የተነደፉትን ሰዎችን መርዝ ተሸክሟል። ክርስቶስ ኃጢአት የለበትም። መስቀል ላይ በተሰቀለ ጊዜ ግን በደል ተሸክሟል። የራሱ አደለም፣ የእኛ የኛ ነውር ተሸክሞታል። ስለዚህ ልክ ሲታይ መርዙ ከሰውነታቸው ይወጣል። አዩት፣ ከዚያስ? ተፈወሱ፣ ዳኑ። እነርሱ በህይወት ኖሩ። እኛስ? ክርስቶስም ስናየው እንፈወሳለን። ክብርና ምስጋና ለአምላካችን ይሁን። ስናየው የሚፈውሰን ሙሴ እንዲህ ብሎ ይናገራል ኦሪት ዘዳግም ራፍ 28 ቁጥር 66 ላይ እስራኤል ላ ስቅልተ ትሪያ ለህይወትከ ወይ ተጣመና ይላል እስራኤል ሆይ ህይወትህን ተሰቅላ ታየታለ፣ ነገር ግን አትታምንባትም ይላል። ህይወትህን ይላል ምንህን ይላል ህይወት ክርስቶስን ተሰቅሎ ታየዋለህ። ምን ያደርጋሉ እስራኤላውያን? ሰቅለው፣ ህይወታቸውን ሰቅለው ጀርባቸውን ሰጥቶ ይሄዳሉ። ዛሬ ብዙ ለመስቀሉ ጀርባ ሰጥቶ ሚሄድ ብዙ አለ፣ ለታቦቱ ጀርባ ሰጥቶ ሚሄድ፣ ለአባቶቹ ጀርባ ሰጥቶ ሚሄድ፣ ለቅዳሴው ጀርባ ሰጥቶ ሚሄድ፣ ለቤተክርስቲያን ጀርባ ሰጥቶ ለክህነት ጀርባ ሰጥቶ መሄድ፣ ለወንጌል ጀርባ ሰጥቶ መሄድ፣ ለንስሐ ጀርባ ሰጥቶ መሄድ፣ በጣም ብዙ ሰዋል። ብዙ የሚክድ ሰዋል። እግዚአብሔር ሁላችንን ከክደት ይጠብቀን። መታየት አለበት። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 3 ቁጥር 1 ጀምሮ አብዳም ሰባ ገላትያ መኑ አይመበክሙ አይመለከሙ መኑ በዝህ እናንተ የገላትያ ሰዎች ሆይ ለእውነት እንዳትታዘዙ አዚህም ያደረገባችሁ ማነው ይልና እነሆ ክርስቶስ በዓይናችሁ ፊት ይላል እንደተሰቀለ ሆኖ ተስሎ ነበር ል ለምንድን ነው ማየት ያልቻሉ ክርስቶስ በአይናችን የማያልፈው ለምንድን ነው? እና አቡነ ገብረመንፈስ ቅዱስ እኮ አሞራ መጥቶ አይናቸውን አውጥቶ አፍስሶ ሲጠጣ? ትዝ የማይላቸው ለምን እንደሆነ ታውቃላቸው? በአይናቸው ፊት የሚያልፈው የክርስቶስ መከራ የጌታ ራቁትነት ነው፣ ያግርፋ፣ ያ የተተለተለው ቆዳ፣ ያ የተገፈሰው ቆዳ፣ ያ የገጠጠ አጥንት፣ ደም ስለሚታያቸው ለዚያ ነው በአይናችን ደግሞ ያልፋል። ኳሶ ያልፋል። ማስመሰል ያልፋን። ግብዝነቱ ያልፋል። አይናችን እስኪ ጠፋ ቲክቶክ እናያለን። አይናችን እስኪ ጠፋ ዩቲዩብ እናያለን። አይናችን እስኪ ጠፋ ፌስቡክ እናያለን። ሁሉን ነገር ማግኘት የምንፈልገው ፌስቡክ ውስጥ ነው። ቅዳሴውን ማግኘት የምንፈልገው ቲክቶክ ውስጥ ነው። ወንጌሉ ማግኘት የምንፈልገው ቲክቶክ ውስጥ ነው። ዩቲዩብ ውስጥ ነው። ሚዲያ ውስጥ ነው። አይናችን ጠፋ። ክርስቶስን በማየት አይደለም የስልካችን እስክሪን ላይ አይናችን ፈሰሰ። ጆራችን ለቴክኖሎጂው ተቃጠለ። እነዚህ የከበሩ እጆቻችን ለሌላ ላልባሌ ነገር ዋሉ። እግሮቻችን ወደ ሌላ ስፍራ፣ ልባችን ተሰረቀ፣ ከክርስቶስ ፍቅር ሸሸ። በክርስቶስ ላይ ማገጠ፣ አመነዘርን። በጌታ ላይ አመነዘርን፣ በቤተ ክርስቲያን ላይ አመነዘርን፣ በክርስቶስ ላይ አመነዘርን፣ በቅዱሳን ላይ አመነዘርን፣ በአባቶቻችን ላይ ወጣን፣ ሸሸን። አባቶቻችንን አንሰማ አሁን ሚነዳ አንድ ተራ ሰው ሚዲያ ላይ ወጣ፣ የሆነ ነገር ስለተናገረ የማቴዎስ የማርቆስ ወንጌል ስላለ ብቻ እሱን ተከትለን እንነግዳለን። ተፋታን ከአባቶቻችን ጋር ለምልክት ከቀሩን አባቶቻችን ጋር ለምልክት ከቀሩት ሊቃውንት ጋር ለምልክት ከተሰጡን እንዲገስጹን ከተሰጡን ከአባቶቻችን ጋር ተለያየን፣ እነሱን አንሰማ። ሌላ የምንከተለው የየራሳችን ባህታዊ፣ የየራሳችን መምህር፣ የየራሳችን ሊቅ፣ የየራሳችን አጥማቂ የየራሳችን ጳጳስ የየራሳችን ምን ነቢይ እየሾምን እየነጎድን። ምክንያቱም ክርስቶስን ረስተና፣ በልባችን የማያልፈው እሱ ስለሆነ ሌላ ስለሆነ። በልባችን እሱ ቢያልፍ ኖሮ እንገዛለን፣ እንታዘዛለን። በአይናችሁ ፊት እሱ ይለፍ፣ አስሙት። የክርስቶስን መከራ ትዝ ይበላችሁ፣ ራቁትነቱ። ኃጢአት ልትሰራ ስትል ቁስሉ ትዝ ይበል። ልትሳደብ ስትል ትዝ ይበል። ልትማታ ስትል ትዝ ይበል። ሰው ልታፈናቅል ስትል ደግም ስትል የጌታ ስም ትዝ ይበልህ። መስቀል ላይ የዋለልህ ውለታ ትዝ ይበልህ። በየቦታ የምትትኮሰኮሰው ነገር እሱ ከመስቀል በታች ነው፣ እሱ የዲያብሎ ስራ ትዝ ይበልህ። መስቀል ላይ የዋለልህ ጌታ እርሱ ትዝ ይበልህ። ብስ ጳውሎስ እንዲህ ይላል፣ የመጨረሻ ጥቅስ፣ የመጨረሻ ጥቅስ ገላትያ ምዕራፍ 4 ቁጥር 19 ላይ ልጆቼ ይላል። ልጆቼ፣ እኔ በጣም ያሳዝነኛል ይሄ ቃል፣ እዋሰዋለሁ ብዙ ጊዜ። ልጆቼ ይላል፣ ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል ይላል ጭንቅ ይዘኛል። ከባድ ነው። በዚህ ዘመን ክርስቶስን በሰዎች ልቡና ማስቀመጥ ከባድ ነው፣ ከባድ ነው። ገንዘቡ፣ ቴክኖሎጂው፣ ሌላው ነገር ተቆጣጥሮታል። አይምሯችንም ነገረ ክርስቶስን ረጅም ሰዓት ማስተማር እራሱ ከባድ ነው። ሰው ተረት ይፈልጋል፣ ቀልድ ይፈልጋል፣ መሳቅ ይፈልጋል። በየመሃሉ አንዳንድ የሚያዝናናው የፊልሙ፣ የዘይቱ፣ የሽንኩርቱ፣ የጓዳ የጎድጓዳው ጉዳይ፣ ስለ ትዳሩ አንዳንድ ጊዜ እየተነገረው መሳቅ መዝናናት ይፈልጋል። እኛ እዚህ ለማዝናናት አንመጣ ይህ መድረክ አይቀለድበትም። መስቀል ላይ ነው የቆምኩት። አሁን እየተገረፍኩ ነው የምነግራችሁ፣ ተቸንክሬ ነው የምነግራችሁ። የቃውንቱ መሀል ሲቆሙ ተቸንክረው ነው የሚቆሙት። ስቡህ ብሎ ጀምሮ ሰላም ጸፍቶ እስኪወጣ ድረስ ባለው ሰውነቱ እየቀለጠ ከስቶ ነው የሚወጣው። መሪጌታው የሚቀድሰው ካህን እየተቃጠለ ቆይቶ ነው የሚወጣው፣ ተቸንክሮ ነው የሚወጣው። እናትም ሙታለች ቢባል ቅዳሴ አቋርጦ አይወጣም። ያቆኑም እንደዛው የሚያገለግለው ማንኛውም ሰባኪውም፣ መምህሩም እንደዛ ሁሉም የሚተረጉመው መርጌታ የሚተረጉመው መምህር፣ የመጽሐፍ መምህር እንዲሆናል የሚባል ጉባኤ አቋርጦ አይወጣ። ተሰቅሎ ነው የሚቆየው መስቀል ላይ ተቸንክሮ ነው የሚቆየው መስቀል ላይ ትምህርት መስቀል ነው። እናንተስ ተቸንክራችሁ መቆየት አለባችሁ። እየተሰቃያችሁ መስማት አለባችሁ። በጌታ መከራ፣ በጌታ ግርፋት፣ በችንካሩ በመስቀሉ እየተወጋችሁ ነው መስማት ያለባችሁ እየሳቃችሁ አይደለ፣ እየተቀለደላችሁ አይደለ፣ እየተዝናናችሁ አይደለ፣ እየተገረፋችሁ ነው መስማት ያለባችሁ። መታየት አለባችሁ ክርስቶስን። ስናየው ያን ጊዜ ሕይወት ይሆንልናል። ጨረስኩኝ። ኒቆዲሞስ ለህን ትምህርት የተማረ ኒቆዲሞስ ይህንን ትምህርት በተግባር ያረጋገጠው መቼ እንደሆነ ታውቃላችሁ? የስቅለት ነው ማታ ተጠርቶ ኒቆዲሞስ ሄደው ኒቆዲሞስ አምፃ ይላን ቅዱስ ያሬድ ሲናገር ምኝተ ልጥር ከርቤዋ አለወይ ያን ጊዜ ቅዱስ ኒቆዲሞስ የሚገነዝበትን ሽቱ ሌላውን ይዞ መጥቷል፣ እና ክርስቶስን መስቀል ላይ አየ። መስቀል ላይ ሲያየው ኒቆዲሞስ ክርስቶስ መስቀል ላይ ድቅቅ ነው፣ መለየት እስከማይችል ድረስ መልኩ በደም ተሸፍኗል፣ ፊቱ በደም ተሸፍኗል፣ አጥንቱ ብቻ ቀርጧል። ሁለት ሰዎች ዮሴፍና ኒቆዲሞስ ብቻ ናቸው ከመስቀል አውርደው ገንዘው የቀበሩት። ሁለት ሰው እንዴት ሊችለው ይችላል? ምክንያቱም አልቀዋል። አካሉ አልቋል። አጥንት ብቻ ነው የቀበሩት፣ ኒቆዲሞስ እና ዮሴፍ። ከዛስ ኒቆዲሞስ ምን አለ? ትዛ ነው ሙሴ የንሃሱን እባብ ቀጥቅጦ እንደሰቀለው እኔም እንደዚያው ተቀጥቅጬ ልሰቀል የመጣሁት ያለው ትዛ ነው ጌታዬ፣ ለካ እንዲህ ድቅቅ ብለህ እንደምትሞት እየነገርከኝ ነው ያኔ፣ ብሎ ኒቆዲሞስ ይህን እያሰበ እያለቀሰ፣ ጌታም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይ እያሉ ይያሉ ቀበሩት። በሶስተኛው ቀን ከሙታን ተለይቶ ተነሳ። ጌታ ቸርነውና ወደ ኒቆዲሞስ ቤት በጥበብ ሄደ። ቁራሹን ሰጠው፣ ተገለጠለት። ኒቆዲሞስ ወጣ፣ አልተመለሰም። እንደ ኒቆዲሞስ ጌታን እንድናይ እርሱ ይርዳ። እንደ ነሐሱ እባብ ተቀጥቅጦ የተሰቀለው ጌታ ፍቅሩን በልባችን በአይምሮአችን ይሳልልን። የአመቱ በሰላም ያደርሰን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን።